ሰላም እንዴት ዋላችሁ? ከቴክኒውስ ለአሁን የያዝነውን መረጃ እንነግራቸዋለን። አብራችሁን ቆዩ። የብሪክስ ሀገራት በወርቅ የተደገፈ የንግድ ሥርዓት በመዘርጋት ከዶላር ነጻ የሆነ ንግድን ለማስፋፋት እየሠሩ ነው። የብሪክስ አባል ሀገራት በአሜሪካ ዶላር ምትክ በወርቅ የተደገፈ ዓለም አቀፍ የንግድ ልውውጥ ለማከናወን የሚያስችል መሠረተ ልማት እየገነቡ ነው። የብሪክስ የወርቅ ክፍያ አውታር አሁን ላይ ኢትዮጵያን ጨምሮ 11 አባል ሀገራትን ያቀፈ ሲሆን 22 ተጨማሪ ሀገራት የአባልነት ጥያቄ አቅርበዋል። ይህ ሥርዓት ከዶላር ነፃ የሆነ የንግድ ልውውጥን የሚያመቻቹ የወርቅ ማከማቻዎችን ቮለትስ፣ እና የክፍያ አውታሮችን እየዘረጋ ነው። ቻይና የሻንጋይ ዓለም አቀፍ የወርቅ ልውውጥ ኤስጂአይ ማዕከል በመሆን ይህንን ሥርዓት በማስፋፋት ግንባር ቀደም ነች። ሩሲያ በ2017 ዓ ም በሻንጋይ በኩል በብሎኬን ማረጋገጫ ወርቅ መቀየር የሚችል ዩዋንን በመቀበል የመጀመሪያው አገር መሆን አለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ዓላማው ዶላርን ሙሉ በሙሉ መተካት ሳይሆን ወደ ብሔራዊ ምንዛሪዎች በመጠቀም የንግድ ልውውጥን ማሸጋገር ነው። የማዕከላዊ ባንኮች ከ2022 እስከ 2023 ባሉት ዓመታት ከ2100 ቶን በላይ ወርቅ ገዝተዋል። አዲሱ ልማት ባንክ ፕሬዚደንት የሆኑት ዲልማ ሩሴፍ በበኩላቸው ዩኒት ዩኒት የተባለ በ40 በመቶ ወርቅና በ60 በመቶ የአካባቢ ምንዛሪዎች የሚደገፍ አዲስ የክፍያ ምንዛሪ ለመጠቀም በመርህ ደረጃ ስምምነት ላይ መደረሱን ገልጸዋል። ይህን ስርዓት በ 2030 ዓ ም ሙሉ ለሙሉ ሥራ ለማስጀመር ታቅዷል ሲል ኢንፎብሪክስ ዶት ወርግ ዘግቧል።